በእናንተ ላይ ይሁን። እንዴት ናችሁ? ሰላም ናችሁ? የጀሚአን ከኔ ጋር አልሐምዱሊላ በሞላ አለም ለምትገኙ ውድ ተከታታዮች በሙሉ መልካም ጁማ አብያለሁ። ጁማ ሙባረክ። እንኳንም ለዚች ቀን ለዚች ሰዓት አደረሳችሁ እና መልካም ጁማ አብያለሁ። አላህዬ ሰግደውም ዱ አድርገውም ከተጠቀሞቹ ባሮቹ አለህ ያድርገና መልካም ጅምዓ ብያለሁ። ሀበዩ ለኢባዲያ አውቃን አላህ ያደርግልን። ሁላችሁም በዱዐ እንረሳሳ ዱዐ እንደራረግ። ሀበዩ ሁላችሁምን መልካም ጅምዓ ብያለሁ። በዚሁ አጋጣሚ በጣም ነው ደስ የሚለኝ። ሀይክ ቀጥል ጅምዓ በሆነ ሰዓት እኔ እንጃ በጣም ነው የሆነ በጣም ደስ ይለኛል። እንጃውልህል ሆነ በሆነ ሰዓት የሆነ እንጃ የኢድ ሁኖ ልክ በጣም ደስ ነው። ንንጃ አልሐምዱሊላህ ረብልዓለሚን ለዛሬቱ ቀን ለዚች ወቅት ሽኩር ይገባው እና ነው ነው። ሀበይብ ገልቦቼ እንዴት እያሳለፋችሁት ነው? እንዴት ነበር ከእናንተስ ጋር ከእኔ ጋር ወላሂ አልሐምዱሊላ በጣም ደስ ነው የሚለው ከምነግራችሁ በላይ ማለት ነው። በጣም ነው ደስ የሚለው። የቻለ ይቅራ፣ ያልቻለ ያዳምጥ። ተብሏን ሱረት ልካፍንም ሁላችንን የሚያው ሰዓት ባይኖረንም በሰማ አድርገን ቢሆን ማዳመጥ አለብና ተሻለን ደግሞ መቅራት እንችላለን። ያኔ የምቾቷን አንጻር ያለንበት ሁኔታ ሁሉ በየስደት በየሰው ሀገር በየሰው ቤት ያለን ላይ መቸን እንችላል ላይ መቸን እንደዚህ በሰማ አድርገን ስለተካፈን ተወሰነ እንኳን ለማዳመጥ እንሞክር ማለት ነው።

ባሽሮ እዛቸው ሬት ስለሆነ የእናት ቤት ስለሆነበት ተሸካክፈው ልጆቹ ማታ መጥተው ነበር እና እየፈንጫጩ ለእዛ ነው ላቸ የእናት ቤት ሀገራችን።

ምን ወላሂ ወላሂ ምን ምን የምመኝ ሁላችንንም ነው። ያኔ እኔ ምን ቤተሰቦቻችን